እግዚአብሔር አምላክ የጉብኝታችንን መጨረሻ ኢየሱስን መከተል ያድርገው። በእውነት ታሪካችንን የሚጽፉልን ሰዎች ሲዘጉልን ኢየሱስን ተከተለው ብለው ይዝጉት። ጠግብ ነገር ላይ የእግዚአብሔርን ክብር የሚጠማ ጠፋ። እግዚአብሔር የት ነው የሚል ጠፋ። ሰው ሁሉ በወሬ ተጠምዷል። ብዙ ነገር ከብዶብናል። እኔ የምፈልገው አንተን ነው፣ እግዚአብሔር አምላክ አንተን ነው የምፈልገው። ዋናው እሱ ነው። ወንድሞች ናቶች እንትን በል ችግር የለባቸው። ታክሲ ውስጥ ግባ፣ ከሆነ አጠገብ ላለ ሰው ፖለቲካ አውራ፣ አብይ አመድ በለው፣ እየሰደበ ይሄዳል። ልክ የሚፈለገውን ርስ ሳያቃ አውርቶ አውርቶ አውርቶ ዝም ብለህ ጠጋ ጠጋ ብለህ የኔ ወንድም የናዝሬቱ ኢየሱስ እኮ ጌታ ነው ስትሎ አበዛው። በጣም ለቲቭ ቻናላችን አዲስ ሲሆናቸው ቻናላችንን ሰብስክራይብ በማድረግ በየጊዜ መለቃቸውን ማህበራዊና መንፈሳዊ ጉዳዮች እንድትከታተሉ ጋብዛል። ተድራ የሄደች ልጅ ሰምታቸው ይሆናል። ገጠር አንድ ጊዜ ባላግብታ ሩቅ አገር ሄደች ማለት ነው። ባሏ ሩቅ ሀገር ይዟት የሄደው ልጅ እና እናትና አባት ዳሯት። ባልየው መጣና ጭኖ ወደ ሩቅ ቦታ ይዟት ሄዶ ከባሏ ጋር ትኖር ነበረ እና የሄደችበት ሀገር ምድረ በዳ ነው እና ከብቶች ምናምን ስለሌሉ ጸጉርም ይቀባ ቂቤ ስላጣች ጸጉሯ ደረቀ እና ጸጉሯ ሲደርቅ ወደ እናት መልእክት ላከች ማለት ነው። ባክሽን ይህ አገር ምንም ቅቤ ስለሌለው ጸጉሬ ደረቀ እና ቅቤ ላኪልኝ ብላ ላከች መልእክተኛ ማለት ነው። መልእክተኛው ሄዶ ልጆ ልካኛለች ብሎ መልክቱን አደረስ። መልክቱን ሲያደርስ እናትየው ደረታቸውን እየደቁ ወይኔ ል እኔን፣ ያው እናቶች የሚሉትን ታውቃላቸው። እኔ ድርቅ ልበል ምናምን ብለው ምናምን አድርገው በትልቅ ቆነቃ አሸክመው ላኩት ማለት ነው። ትልቅ ቆነቃ ተሸክመው ሄዶ ሲያወርደው ከዛ ደስታላት ቂቤ ይላኩ መስሏት ይሄ ሁሉ ቂቤ እ ምናም ብላ ከዛ ካፋት ስታደርገው ወተት ነው። አንተ በትክክል መልእክቱን አድርሰሃል? ለእናቴ ምንድን ነው ያልከት? ቂቤ ያመጣው ምን እንደሆነ አይተሃል? እኔ ብዬ ነው ያመጣው ወተት እኮ ነው ያመጣ በላ አንተ መልሰ ውሰድና እኔ የፈለግኩት ቅቤ ነው። እኔ ወተት መቼ አልኩ ብለ አድዘን ተሸክሞ ያንን መከረኛ ቅቤ ወተት ሸክሞ እናትየው ጋር አደረሰና እማማ መልሰዋለች። ለምን እኔ የፈለግኩት ቅቤ ነው፣ ይሄን መቼ አልኩ ብላል። እናትየው ቀጥ ብለው ስቀ፣ ቀጥ ብለው አየ ልጅ ነገር፣ አየ ልጅ ነገር፣ እኔ ለአንቺ ቅቤ ብድግ አድርጌ መልአክ መቸገረኝና ጠቅላላውን እኮ የያዘውን መላኬ ነበር። ስትፈልጊ ቅቤ፣ ስትፈልጊ አሬራ፣ ስትፈልጊ እርጎ፣ ስትፈልጊ አይብ ሁሉ የሚወጣውን መላኬ ምንጩን መላኬ ነበር አሉ ይባላል። ወንድሞቼ፣ እናቶቼ እኔና እናንተ ብዙ ጊዜ ዝም ብለን ቅቤ ብቻ የምትመስል ነገር እየተመኘን በሰላሳ ጥጃ ብቻ በትንሽዬ ስራ ብቻ በትንሽዬ ትዳር ብቻ በትንሽዬ ትምህርት ብቻ መከራ ስንበላ አንድ ነገር ሚስ እንዳናረግ የልጅ ነገር እንዳይለን እግዚአብሔር ሁሉን የያዘውን ክርስቶስን ሁሉን የያዘውን ክርስቶስን የሚመነዘረውን ክርስቶስን ከሁሉ በላይ የሆነውን ክርስቶስን እሱን መጠማል ማጥፋት ያርግላችሁ። ምን ትፈልጋለ? አንተን። ምን ትፈልጋለ? የአንተን ክብር። የእግዚአብሔር የክብሩ መገለጫ ዘመን ያርግልን። ጸሎታችን እንዲቀየር አምልኳችን እንዲቀየር ቸርች የምንመጣበት ምክንያት እንዲቀየር ወደ እግዚአብሔር የምንቀርብበት ምክንያት እንዲቀየር የምናገለግልበት ምክንያት እንዲቀየር። ምክንያቱ ምንድነው አንተ? ምክንያቱ ምንድነው? አይ ጀስት ዋንት ዩ አንተን የአንተን ክብር ማየት አንተን። ጸሎት ምንድነው አንተ የምታመልከው ለምንድነው አንተ? የእግዚአብሔር ክብር ዘመን ያርግልን። ሁሉን ያስንቃችኋል። ሁሉን የሚያስንቅ ሁሉን ተራ የሚያደርግ የእግዚአብሔር ክብር፣ እሱ መጠማት፣ እሱን መጠማት ለሱ መጠማት ለሱ አትሞስፌር መፍጠር ለሱ ኢንቫይሮንመንት መፍጠር ከወሬ መውጣት። ሰው ሁሉ አሁን ወሬኛ ሆኗል። በወሬ ስንሞላ እንውላለን። ከጠዋት እስከ ማታ ዩቱብ ላይ ተተክለናል። ሶሻል ሚዲያ ውጥር አድርጎ ይዞናል። እግዚአብሔርን ጥማት ላይ ሳይሆን ወሬ ጥማት ላይ ነን። ጆሮ ቢሰማ ቢሰማ አይሞላ፣ አይን ቢያይ ቢያይ አይጠግብ። ብናየው ብናየው ብናየው ብናየው የማያጠግብ ነገር ላይ የእግዚአብሔርን ክብር የሚጠማ ጠፋ። እግዚአብሔር የት ነው የሚል ጠፋ። ሰው ሁሉ በወሬ ተጠምዷል። ብዙ ነገር ከብዶበት ይገነብናል በዚህ ሁሉ ጫካ በጣጥሳችሁ፣ እኔ የምፈልገው ጥማቴ ወሬ ሳይሆን የሚቀጥለውን ዜና ሳይሆን የሚቀጥለውን እንትን ሳይሆን እኔ የምፈልገው አንተን ነው። አይዘወጪ እግዚአብሔር አምላኬ አንተን ነው የምፈልገው። ዋናው እሱ ነው። ወንድሞች እናቶቼ፣ ስንቱን ሰማን አይሞላ ጆሮ፣ ስንቱን አየን አይሞላ አይን፣ አይጠግብም አይረካ፣ ማያጠግብም ማያረካ። ወንድሞች እናቶቼ፣ እግዚአብሔር አለ በሰማይ፣ እግዚአብሔር አለ ለሌሎች ነገሮች፣ እግዚአብሔር አለ በምድር ላይ ስለሚሆነው፣ እግዚአብሔር አለ። ከመጸለይ በስተቀር ምን እናደርጋለን? እግዚአብሔር አለ። ግን ጥማታችን ወሬ ከሆነ ጥማታችን ኢንተርቴይንመንት ከሆነ ጥማታችን የሚቀጥለውን ዜና መስማት ብቻ ከሆነ ጥማታችን ይሄ ከሆነ እግዚአብሔር ይረሳል። ይህንን ሁሉ ጫካ አስወግዶ አንተን ነው የምፈልገው የሚል እንደ ማርያም በእግሩ ስር ቁጭ የሚል የክርስቶስን ቃል የሚሰማ አንተን ነው የምጠማው ከሚባክን ህይወት የወጣ ከሚባክን ህይወት የወጣ የእግዚአብሔርን ክብር የሚጠማ ህዝብ እግዚአብሔር ያርጋችሁ። ከብራችሁ ቆዩኝ በዚህ ዓመት በምን በእግዚአብሔር ከቦድ እንትን በል ችግር የለባቸው። ታክሲ ውስጥ ግባ ከሆነ አጠገብ ላለ ሰው ፖለቲካ አውራ አብይ አህመድ በለው እየሰጠበ ይሄዳል። ልክ እየፈለገው ነር ሳያቅ አውርቶ አውርቶ ዝም ብለጠጋ ብለ የኔ ወንድም የናዝሬቱ ኢየሱስ እኮ ጌታ ነው ስትሎ አበዛው። አየ ዓለም ይህን ስም እንዴት መስማት እንደማትፈልግ አንድና አንድ ምክንያት ልንገራ። ሰዎች ይህን ስም ጠርተው ነዋ የሚድኑት። ሰው ሚካኤል ብሎ እንደማይድን ሰይጣን ያውቃል ለዚህ ነው ሚካኤል እያልክ ብቱል ማንቼክ ያደርጋል ከበሮ ይዤ በዘመር ከተማ ውስጥ ማርያም እያልኩ ብጮህ ሙስሊም ውስጥ መሪማ የኢሳ እናት ብሎ ነው ዝም ነው የሚለው ማንም በኢየሱስ ጉዳይ ላይ ፋላሴ የለውም ጌታ ነው ስትል ነው ድርብስብሱ የሚወጣው ሰይጣን ሰዎች ኢየሱስን ጠርቶ እንደሚድኑ ያውቃል የጠመጠመውም ያልጠመጠመውም እዚህ ስም ላይ ነው የሚነሳው በዚህ ስም የዘላለም ሕይወት ስላለ ነው አለቅ ለምንድነው ዮናስ ዮኒማኛ ዮኒማኛ እያልኩ ብል ማንቼክ ያደረገኛል ዮኒ ወተ ላይፍ ገብተ እገት የምትባል ሴት ፎቶን ላሳይ። እንትናቸው ማን ይሰድበሃል? ኢየሱስ ማለት ስጀምር አደለ ኮንቴነር ሙሉ ስድብ ያስተናገር። በዚህ ሶስት ቀን ውስጥ እናት ወልዳ ተሰድበ የማታውቀውን ስድብ በዘመን አይቶ የማታውቀውን እርግማን ያየው እኮ ኢየሱስ ብለን እንኳን ተሰደብክ። የክብር አክሊል ነው። እንኳን ለዚህ ስም ለመሰደብ ክብር አገኘ። ቴንኪዩ በስንት ነገር ተሰድበናል። ዮኒ፣ ስንት ነገር አውርተን ተቦልጨናል። ስንት ነገር አድርገን ተሰድበናል። ለኢየሱስ ክብር ነው። እንኳን ሰደቡን እንኳን ተገለል እንኳን አንቋሸሹ እንኳን ደስ አለ። ሆናስ ብሉና ክብር ነው። እንድች ብለ ቅንጣተን እንዳይደብረ። እንኳን ተሰደብ ገና ይሰድበዋል። ይዘ አይቆምም። መች ነው የሚቆመው? ኢየሱስ እስኪመጣ ትሰደባለ፣ ትረገማለ፣ ትገለላለህ። አሁን ብዙ ጴንጤ የተሸወደው ልንገረህ። አሁን መዝሙር በየመስቀል አደባባዩ ስለተዘጋጀ በየሚሌሙ ስለተዘጋጀ የጴንጤ ዘመን የሚባል ነገር የለም። ይዘ ለወንጌል ምቹ ዘመን ኖሮ አያውቅም። ሰይጣን ስልት ቀይሮ ቤተክርስቲያንን አታክ እያደረገ ነው። ቢኬርፉል ጴንጤዎች ቢ ሲሪየስ ባይ ዘ ወይ አሁን መዝሙር ስለተፈቀደ እንደዚህ እንደ በወንጌል ላይ እንድትሰብኩ መንገድ ላይ ምናምን ኖ ኖ ኖ ሰይጣን ስልቱን ቀይሮ ይሄን ነው ቤተ ክርስቲያኑ ወንድሞችን እያሳተ ነው። ይሄን ነው ኃጢአትን ልምምድ ከጥቅስ ጋር አስደግፎ ኃጢያት ውስጥ እንድትወድቁ እያደረገ ነው። ቢ ሲሪየስ ቢ ሲሪየስ የጴንጤ ዘመን የእንትን ዘመን ነው ዘመን የለውም። ወንጌል ሁሌ እንደተሰደደ ወንጌል ሁሌ እንደተ እንደተቃጠለ ነው ወንጌል በእኔኮም በጣም የሚገርመኝ እኮ የመጻፍ እኮ ያቃጠሉ ሰዎች መቃብራቸው ላይ አበበው የቆየ መጽሐፍ እኮ ነው አንተ። ሊቀሙ የተነሱ ሰዎች መቃብራቸው ላይ ቆሞ ያበበ መጽሐፍ። ክብር ላይ ኢየሱስ ይሁን፣ ኢየሱስ ብቻ ጌታ ነው። ልጨርስ እና እኛ የአራቱ ሽማግሌ ቄሶቹ መጡና በበጉ ፊት ወደቁ ይልና፣ እያንዳንዳቸው በገናና የቅዱሳን ጸሎት የሆነ ዕጣን ሞላ እያሉ አዲስ ቅኔን ይዘምራሉ ካለ በኋላ አየሁም አለ። ምን አየ? ዮሐንስ እኮ ነው ይህንን ራእይ የሚጽፈው፣ በፍጥሞ ደሴት ቁጭ ብሎ አየው ማለት በዙፋኑና በእንስሶች በሽማግሌዎች ዙሪያ ብዙ መላእክትን ድምፅ ሰማዋል። ቁጥራቸውም አእላፍ ጊዜ አእላፋትና ሺህ ጊዜ ሺህ ነበሩ። አየ። አሁን መላእክቱን ሰማዋል። ዮሐንስ እኮ ነው የሚለው፣ ራእይ ነው። እና እነኚህ መላእክት ምንድነው የሚሰሩት? ምን አሉ? እነዚህ መላእክት ሺህ ጊዜ ሺህ የሆኑት ቁጥራቸው አእላፍ ጊዜ አላፋት ይሆኑት መላእክት ምን አሉ? ይቀጥላል። በታላቅ ድምፅ በምን ድምፅ? በታላቅ ድምፅ መላእክቱ በታላቅ ድምፅ ምን አሉ የታረደው በግ አሉ። አሜን ነው ወይ? የታረደው በግ ኃይልና ባለጠግነትን ጥበብንም ብርታትንም ክብርንም ምስጋናንም በረከትንም ሊቀበል ይገባዋል። መላእክቱ ላይ መዝሙር ላይ ናቸው። አትረብሻቸው። እነ ሚካኤልን አትረብሽ። እነ ገብርኤልን አትበጥብጣቸው። እየዘመሩ ነው። ለታረደው በግ ምን እያሉ? ኃይል፣ ጥበብ፣ ብርታት፣ ጉልበት፣ ባለጠግነት ይገባዋል። የእግዚአብሔር አምላክ የጉብኝታችንን መጨረሻ ኢየሱስን መከተል ያርገው። በእውነት ታሪካችንን የሚጽፉልን ሰዎች ሲዘጉልን ኢየሱስን ተከተለው ብለው ይዝጉት። በእውነት ኢየሱስን ተከተለው አብሮት ነበር። የመጨረሻ እስትንፋሱ ኢየሱስን ብሎ ነው። ሰው በብዙ ቻሌንጅ መካከል አልፎ መጨረሻ ላይ ተከተለው፣ ሲመራ የሚመራ በራሱ መንገድ ነው። መንገድ መርጣ ይመራ ተከተለው ከሆነ እሱ ነው ተፊት ያለው። በእንትን በኩል እንሂድ ለማለት አይመችም። አንተ ተፊት ብትኖሮ ትመራዋለህ። ከፊት እሱ ነው ያለው። ልክ ነው የሚለውን በሙሉ ይዘው ትሄዳለ። ክሮስ ክሮስ ክሮስ ክሮስ ሰፈሪንግ ሊመስል ይችላል። ዘላለማዊ ክብር ነው። ምድርን አቋርጠን የምንወጣበት ነው። ከዚህ ዓለም ወደ ዘላለሙ ከአባታችን ጋር ለመኖር ለዘላለም ከአብ ጋር ለመኖር ለዘላለም የምንሄደው በዚህ በኩል ነው። ጮክ በሉና እከተለዋለሁ ብሉት። በርጤሜዎስ ባይዘው አሁን ብድግ ቢል መጃ ምን አየህ ብትሉት፣ ኢየሱስን ስለ ኢየሱስ በደንብ ይነግርሃል። አይኑ ፊቱ ይገርማል እያለ ነው የሚነግር። መሲሄን አየሁት ይላል። የበራ ቀን ያየው ኢየሱስን ነው። እግዚአብሔር እንዲያርግልን አይናችንን ከኢየሱስ ላይ ሳንነቅል ጨርሰን እንሂድ። ርስ ሳንቀይር እንሙት። እግራችን እሱን እየተከተለ ይጨርስ። ክብር ለኢየሱስ ይሁን። የፈለጓችሁ አያገኟችሁ። ኢየሱስ ጋር ቅሩ ቅሩ። በእውነት ያዩን ይዩት፣ የተጠጉን ይጋባባቸው። እናንተን ያዩ ሰዎች ኢየሱስን ጨብጠውት ይለፉ።